ኦኬ፣ ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ቃል ኪዳነኝ። ሰላም ናችሁ? እግዚአብሔር የተመሰገነ ይሁን። ዛሬ ያው ከእናንተ የመጣ ጥያቄ ለመመለስ ነው እንግዲህ ዝግጁ የሆንኩት። እሱ ምንድን ነው ኮምፒውተራችን ይንጓተታል ነው፣ አንዳንድ ፈጣን አይደለም እና ለብዙ ነገር ያ ነገር እንዴት እናደርገው ነው። በብዙ መልኩ ኮምፒውተር ሊንጓተት ይችላል፣ ግን ከዛ መካከል ለምሳሌ ያህል አንደኛው እና ዋነኛው ምንድነው? ኮምፒውተሩን አላስፈላጊ ነገሮች ሲጫኑበት አላስፈላጊ ነገሮች ይኖራል። ለምሳሌ ኮምፒውተሩ የማይፈልጋቸው ቦታ የት ቦታ ሊቀመጡ ይችላል፣ እና እነዛን ነገሮች እንዴት ክሊን እናደርጋቸዋለን? እሱን ለዛሬ ያሳያቸዋለሁ። አንድ ሶስቱን አሳያቸዋለሁ። እና እንግዲህ በጥሞና እንከታተልና አብረን እንዴት ክሊን እንደምሰራው እያየን አብረን እንስራ። ወደ ትምህርቱ ይሄድ። የመጀመሪያው የሚሆነው ሰርች ባር ላይ ለዊንዶ ሰቨን ቪዚታ ምናምን እዚህ አካባቢ ላይ ስታርት እንትነኩና የእንትን አለላችሁ። ሰርች ባሩ ላይ እዛ ላይ ራን ብሎ መጻፍ ነው። ግን ዊንዶ ኤት ስለምጠቀም እዚ ጋ ነው ያው የምጽፈው እቺናት። ከዛ ራን ብዬ ነው ራን እፈልገዋለሁ። ራን እዚች ራን ላይ ምን እላለሁ ይመስላችሁ ፐርሰንት ቴምፕ ፐርሰንት፣ ይህንን ነው የምጽፈው ማለት ነው። ጎራ ድርጎ እንዲታይ ይኸውላቸው ፐርሰንት ቴምፕ ፐርሰንት። እንደዛ እናደርግና ኦኬ ስንለው የተለያዩ ነገሮች ይመጣሉ፣ የተለያዩ እዚህ ውስጥ ማለት ነው። መጨረሻቸው ምን ይላል መሰላችሁ? እኔ ብዙ ጊዜ ያው ክሊን ስለማደርገው ላይኖር ይችላል፣ ግን እንደዚች አይነት ነገር አያቸው መጨረሻ ላይ ቲኤምፒ እንዲህ አይነት ነገር ይመጣል እና እሱን ግዴታ ካንስል ማድረግ አለባችሁ። እንደዚህ ራይት ክሊክ እንትን ማለት ነው ራይት ክሊክ አድርጋችሁ ዴሊት በማድረግ ያንን ነገር ማጽዳት አለባችሁ። እና እንደዚህ አይነት አሁን ካንስል በምታደርጉበት ሰዓት አሁን ለምሳሌ ካንስል አድርገው ያው ስለ አጸዳው ነው ኮምፒውተሩ የሚፈልገው ነገር ከሆነ እንደዚህ አይነት ነገር ይመጣል። ስለዚህ ስኪፕ ነው የምትሉት ግን መጨረሻዋ ላይ ቲ ኤም ፒ ከመጣች ያ ኮምፒውተሩ የማይፈልገው ቫይረስም ነው። እንደገና ኮምፒውተሩን ደግሞ የሚያዳክመው ኢንተርኔቱ ቶሎ ቶሎ እንዳይሰራ የሚያዳክመው ነው። ያው የአጋጣሚ የዚህ ውስጥ ምንም ነገር ስለሌለ ይህን በማድረግ ኬምፔን ብለውን እንዳለ በማጽዳት እንደገና ደግሞ ባስኬቶቻችሁ ጋር ሄዳችሁ እሱንም በማጽዳት የመጀመሪያው ዙር ይሄንን ይመስላል ማለት ነው። የሁለተኛው ዙር ይህን ትዘጉታላችሁ። አሁንም ራን ላይ ትሄዳላችሁ። እንግዲህ እኔ የምጠቀመው እንደነገርኳችሁ ዊንዶ ኤት ነው። ዊንዶ ሰቨን እና ዊንዶ ማነ ቪዚታ የምትጠቀሙ ሰዎች ራንን ሰርች ባር ላይ ነው የምታገኙት። እሱንም በዚህ በኩል በዚህኛው ሳይድ በኩል ነው የምታገኙት እና እዛ ቦታ ላይ ሰርች ባሩ ላይ ራን ብላችሁ ስትጽፉ እንዲህ አይነት ነገር ይመጣል። የሁለተኛው ትምህርቴ ደግሞ ፕሪፌች ይባላል እንደዚህ ነው እንጽፍ። ስፔሊንጉ ፕሪፌች እሷን እንዴት ታደርጋላችሁ? እዚህ ጋር ፕሪ ፌች ይችኛዋን ስትነኳት፣ ኦኬ ስትሏት የሚወጣ ነገር አለ። አንዳንድ ጊዜ ትንሽዬ እንደ አራት ማዘብ ትወጣና እርግጠኞች ናችሁ ምናምን ምናምን ብሎ ሊመጣ ይችላል። ኮንቲንዩ የሚለውን ትነኩታላችሁ። እና እንደዚህ አይነት ነገር በሚመጣበት ሰዓት የዚህ ጊዜ ሁሉንም እንዳለው ኮምፒውተራችሁ ላይ ያለውን ጠቅላላ በፕሪፌች የምታገኙትን ጠቅላላ ማለት ነው፣ ዴይሊት ነው የምታደርጉት። ገባችሁ? በቃ ክሌ መሆን አለበት ይሄ ፎልደሩ፣ ኤምቲ መሆን አለበት። እና ይሄ የሁለተኛው ዙር ነው ማለት ነው። ክሊን ታደርጋላችሁ። ይሄ የሁለተኛው ዙር ነው፣ ትዘጉታላችሁ ማለት ነው።